ሰላም አለይኩም ወራህመቱ ላሂ ወበረካቱ። ውድና የተከበራችሁ የሚዛን ሚዲያ ተከታታዮች ፕሮግራሙ ሚዛን ወቅታዊ ላይ ነው የምንገኘው። በሚዛን ወቅታዊ የተለያዩ መጅሊስን የተመለከቱ ሌሎችም ጉዳዮች የምንዳሰስበት ፕሮግራም እንደሆነ ይታወቃል። በዛሬው ፕሮግራማችን ወንድም ሰይፉ አሊን በዚሁ በመጅሊስ ርዕሰ ጉዳይ ላይ በተለይም ከሰሞነኛ ወቅታዊ ጉዳዮች ጋር ለማውራት እዚህ ጋበዥአለሁ ማለት ነው። ተከታተሉት። አሰላም አለይኩም እንኳን ደህና መጣችሁ። ብዙ ያልሰማናቸው ትንሽ በመሃልም መሃልም ያለፉ ነገራቶች አሉ ብዙ ኢንፎርሜሽኖች ያው ይኖራሉ እና ወደ ትናችን ከመግባታችን በፊት ምናልባት የምናነሳው ያው ስለ ኦሮሚያ ክልል ላይ የተቋቋመ ታስክ ፎርስ እንዳለ ወይንም ግብረ ኃይል እንዳለ ይታወቃል እና ያው የዚህ ግብረ ኃይል ስራዎች ምንምን ስራዎችን አከናወነ እንዲሁም ደግሞ አሁንስ ምን እየሰራ ነው የሚለውን እንደው ከእሱ ጀምረን እያብላላ ነው ጨዋታን ጨዋታ ያን ሰው እንደሚባለው እዛ ጀምረን እንትምንለው። መርሃባ ብስሚላህ ረህማን ረሂም። እንግዲህ በመጀመሪያ ለመላው ሙስሊም ማህበረሰብ እንኳን ለታላቁ ወር የረመዳን ወር በሰላም አደረሳቸው ለማለት እፈልጋለሁ። እንደሚታወቀው እንግዲህ ያው ከዚህ በፊትም እንደገለጽ ነው የኦሮሚያው ግብረ ኃይል የተቋቋመው የፌዴራሉ ግብረ ኃይል ከተቋቋመ በኋላ ነው። ያው ፌዴራል ደረጃ አንድ ትልቅ ግብረ ኃይል ተቋቁሞ ይሄንን ጉዳይ እያሳለጠ ያለ አለ። እዚህ ላይ የኦሮሚያ ግብረ ኃይል እንግዲህ ተቋቁሞ ከስራ ወደ ስራ ከገባ ወደ ሁለት ዓመት አካባቢ ሊሆነው የሚሆነው ነው። እንደሚታወቀው ግብረ ኃይሉ እንግዲህ ተቋቋመው በመጀመሪያ ደረጃ መጅሊሱ ህብረተሰቡ ላይ እያደረሰ ያለውን ሮሮዎችን ከግምት ውስጥ በማስገባት ይሄ እሮሮ፣ መፈናቀሉ፣ ስቃዩ፣ እንደዚሁም ደግሞ ሁከቱ፣ የመብት ነጠቃው ይህን ሁሉ ለሚመለከታቸው የመንግስት አካላት ማመልከቻዎችን ማስገባት በሚል ልክ ሌሎች ክልሎች ላይ እንደተቋቋመ የኦሮሚያው ተቋቁሞ ነው ማለት ነው ወደ ስራ የገባው። እንግዲህ ወደ ስራ ሲገባ እንደሚታወቀው ትላልቅ ስራዎችን ነው ሲሰራ የነበረው ኮሚቴ አዋቅሮ። አንደኛ ትልቁ ነገር መረጃ እና ማስረጃዎችን ከየሁሉም የኦሮሚያን ዞኖችን የማሰባሰብ ስራ የበደሎችን ማለት ነው። ሁለተኛ እነዚህን የተደራጁ መረጃ እና ማስረጃዎችን አደራጅቶ ደግሞ ለሚመለከታቸው የመንግስት አካላት ማለት ነው በፌዴራል ደረጃ ከሰላም ሚኒስቴር እንደውም ደግሞ በክልል ደረጃ ደግሞ ይመለከታቸዋል ለምንላቸው ቢሮዎች ጠቅላላ አቤቱታዎችን በማስረጃ እያስደገፉ የማስገባት ስራዎችን ነው ሲሰራ የነበረው ማለት ነው። የኦሮሚያ መጅሊስ እንግዲህ በመላው ኦሮሚያ ላይ በሚባል ደረጃ በህዝቡ ላይ እያደረሰ ያለውን ስቃይ፣ የመብት ረገጣ የመስጊድ መጠቃ፣ የዑለሞች መሰደድ፣ የመድረሰዎች መበተን፣ የቂርአት የአድራ ቦታዎች መበተኖች፣ እነዚህን ሁሉ እንግዲህ ለሚመለከታቸው አካላት ለህግ አካላት ማለት ነው ይህንን አስቆሙልን የሚል ይሄ ነገር እየተሰራ ያለው ህገወጥ ስራ እንድታስቆሙልን የሚል በዚህ ጉዳይ ላይ እና እግረ መንገዱን ደግሞ የኦሮሚያ ንሱና ወልጀማ ሶፍያ ህብረተሰብ በመጅሊስ ውስጥ ምንም አይነት ውክልና እንደሌለው ከክልል መጅሊስ ጀምሮ እስከ ቀበሌ ባለው መጅሊስ ውስጥ ምንም አይነት ውክልና እንደሌለው እና ይህንን ውክልና ደግሞ ሊኖረው እንደሚገባ፣ ይሄንን ይሄንን ማለት ነው ላለፉት ጊዜያቶች ውስጥ ስንሰራ የነበረው ማለት ነው። እንደ ኦሮሚያ ግብረ ሀይል ማለት ነው። መርሀባ ምናልባት ያው ቀደም ብሎ የሰራቸውን ስራዎችን በደም ዘርዝረዋቸዋል። ነገር ግን አሁንስ ያከናውናቸው አሁን ላይስ ምን እየሰራ ነው? እንግዲህ አሁን ከሰሞነኛው ወቅታዊ ጉዳዮች አንጻር እንግዲህ እንደሚታወቀው መጅሊሱ ምርጫ እያለ ነው። በዚህ በመርህ ደረጃ በመጀመሪያ ደረጃ እኛ በፌዴራል ደረጃ የሚሆን በክልሎች ደረጃ ምርጫን ስንጠይቅ የነበረው እኛ ነን ማለት ነው። ምርጫ መደረግ አለበት። ምርጫ ተደርጎ ሁሉም ሴክቶች የራሳቸውን አመራራች ራሳቸው ወክለው መጅሊሱ ሁሉን ያማከለ ሁሉን ያካተተ ነ የሁሉም ሙስሊሞች የጋራ ቤት እንዲሆን የሚል ጥያቄዎችን ከኛ ስናነሳ ነበር ማለት ነው። እንግዲህ አሁን ሂደት እያለ ምርጫ ተብሎ እንግዲህ መርሃ ግብር የሚፈቶለት መጅሊሱ ይፋ አድርጓል። እንቅስቃሴ ያው አለ። ምናልባት እናንተም ከሰሞኑ ምናልባት ደብዳቤ ያወጣቸዋቸው ደብዳቤዎች ነበሩ፣ በመንግስት መስሪያ ቤቶች ምናምን የገቡ ደብዳቤዎች ደርሰው ነበር። እና ምናልባት ደብዳቤዎቹ ምን የተመለከቱ ናቸው? እንግዲህ ደብዳቤዎቹ በቀጥታ የሚመለከቱት ምርጫውን በተመለከተ ነው የገባው ማለት ነው ማለት ምርጫውን ሙሉ በሙሉ እንቃወመዋለን አንፈልገውም፣ ማለት ሳይሆን የምርጫ ሂደቶቹ የምርጫ መስፈርቶችን ትንሹን እንኳን የምርጫ ህጉን ያላሟላ ነው የሚል ነው ማለት ነው። ይሄ ምንድን ነው? ከፌዴራል መጅሊሱ ጀምሮ እስከ አሁን ደግሞ የተቋቋመው የኦሮሚያ መጅሊስ ላይ ከተቋቋመው የአስመራጭ ቦርድ የተባለው ስናየው የምርጫ መስፈርቶችን አያሟላም የሚል ነው። የደብዳቤው ይዘቶቹ ወደ አራት ነጥቦችን በራሱ ላይ ያካተተ ነው። አንደኛው የመጀመሪያው የተመረጠው ምርጫ አስፈጻሚ ተብሎ በፌዴራል እንዲሁም በኦሮሚያ ደረጃ የተመረጠው ስናይ፣ የኦሮሚያውን ስናይ በምርጫ ሂደት ውስጥ ምርጫውን ያስፈጽማል ተብሎ የተመረጡት እራሳ የአንድ ቡድን ወገኖች ናቸው እራሳቸው ደግሞ የመጅሊስ ሰራተኞችም አሉበት። በዞን ደረጃ በመጅሊስ ደረጃ የሚሰሩ ሰዎችም ውስጡ አሉበት። የዚሁ የመጅሊሱ አካል ናቸው ማለት ነው። ሌላው ሂደቱን እንኳን ስናይ ከፌደራልም ጀምሮ ከኦሮሚያም ድረስ ስናይ ማን የጠቆመው? አስመራጩ ማን የጠቆመው ማነው ገለልተኛ ነው ወይ ታማኒ ነው የሚል ነገር የለም ማለት ነው። መጅሊሱ ያቀርባል መጅሊሱ ያጸድቃል። ይሄ ደግሞ ራሱ አወዳዳሪ ራሱ ተወዳዳሪ ራሱ አሸናፊ ለመሆን የተዘጋጀበት ነው ማለት ነው። አንድ የምርጫ ህጎች አሉ። የምርጫ እንግዲህ አንድ ነገር ምርጫ አለ ከተባለ የሚፎካከር አካል አለ ማለት ነው። ያ የሚፎካከር አካል ደግሞ ካለ የሚፎካከረው አካል የሚግባባበት አንድ ሰነድ ያስፈልጋል ማለት ነው። ይህ አንድ ሰነድ ላይ ቁጭ ብሎ እነ የኬሌ ታማኒዎች ናቸው እና ምርጫውን ሊያስፈጽሙልን ይገባሉ የሚል የጋራ ስምምነት ያስፈልጋል ማለት ነው። ይህንን አላሙ አላ ለምሳሌ የትኛውም በኮሚሽኖች ደረጃ በመንግስት የቢሮክራሲ አሰራር እንኳን ብናይ ጥቆማ ነው የሚሰጠው። ህብረተሰብ ጥቆማ ይሰጣል። ከዛ ውስጥ ሁሉ ጥሩ ድምፅ ያላቸው ይመረጣሉ። ከዛ በኋላ ይጸድቃል ለምክር ቤቶች ቀርቦ ማለት ነው። አሁን ግን አቅራቢው ራሱ ምክር ቤቱ ነው። አዝዳጊው ምክር ቤቱ ነው፣ ራሱ የመጅሊሱ ማለት ነው ኢቨን የምርጫው ደንቡ ራሱ የሚለው ምንድን ነው? የምርጫው ደንቡንም እንዳየነው ማለት ነው የምርጫ አስፈጻሚዎቹ በየተዋረዱ ካሉት መጅሊሶች ጋር በመሆን ምርጫ አስፈጻሚዎችን ይመርጣሉ ይላል። ለዋላዊ ስልጣን እንኳን አልሰጠው ምርጫ አስፈጻሚ ቦርድ ለተባለ እንኳን ለዋላዊ የሆነ ስልጣን አልሰጠውም ማለት ነው። እና ምንድን ነው ማለት ነው መጅሊሱ አቅራቢ ነው አይተነዋል። ኦሮሚያ ላይ ለምሳሌ የፌዴራሉ ምርጫ ቦርድ ያለው ሰው ይመጣል መጅሊሱ አቀረበለት አጽድቆ ሄደ ማለት ነው። በዚህ ሂደት ነው ያለው። ቤተሰቦች የመጡበት ሂደት ምንም የሚታወቅ ነገር የለም። በአግራውንዳቸው ምናቸውን ሁሉ ለህብረተሰቡ ይፋ የሆነ ነገር ግልጽ አይደለም። አንድ ይሄ ነው ማለት ነው እንደ ነጥብ አራት ነጥቦችን ካነሳ ሌላኛው ምርጫ አሁን በምርጫ እየተባለ የመስጊዶች ዝርፊያ፣ የመስጊዶች ቅሚያ፣ ደግሞ ኮሚቴ ማባረር፣ በራስ ኮሚቴ መተካት ኢማምን አባሮ በራስ ኢማም መተካት፣ ምእመኑን ከመስጊድ ውስጥ አባሮት በራስ ሰው መተካት ማለት ነው። ይሄ ምን እንደሚያሳየው አስቀድሞ የምርጫ መደላድሎችን ለራስ አመቻችቶ ሱፍያውን ያልጨመረ ያላካተተ ምርጫ ለማድረግ እየተሄደ ያለበት ስራ ስለሆነ ይሄ ሙሉ በሙሉ መቆም አለበት የሚል ነው። ሌላው እስካሁን አሁን ባለው ሂደት ውስጥ አብዛኛዎቹ በዚህ ለውጥ ውስጥ እንኳን ማለት ነው ይሄ መጅሊሱ አሁን የተቆጣጠረው ክፍል ይሄ ቡድን መጅሊሱን ከተቆጣጠረ በኋላ ራሱ ብዙ የሱፍያ መስጊዶች የአህሉሱና ወልጀመዓ ሱፍያ መስጊዶች ተቀምተዋል። እነዚህ መስጊዶች ተቀምተው አልቀዋል። ስለዚህ እነዚህ መስጊዶች እራሳቸው በቦታው ለባለቤቱ መመለስ አለባቸው ከምርጫው ሂደት በፊት የሚል ነው ማለት ነው ማመን ወደ ራሱ መስጊድ መመለስ አለበት። ኢማሙ ወደ ተባረረበት መስጊድ መመለስ አለበት። ኮሚቴዎች ወደ ራሳቸው መስጊድ መመለስ አለባቸው የሚል እንድምታ ያለው ነው ማለት ነው። ሌላው እንግዲህ መጨረሻ ላይ ይህንን ሁሉ ሂደቶችን ጠቅሰን የለም አይሆንም ተብሎ ምርጫው የሚካሄድ ከሆነ ምርጫው ምንም አይነት የምርጫ መስፈርቶችን ያላሟላ ስለሆነ ተቀባይነት የለም እና ሌላ የቅጭቅጭቅ ዓመት፣ ሌላ የብጥብጥ ዓመት፣ ሌላ የአመፅ ዓመት፣ ሌላ የድብድብ ዓመት፣ ሌላ የመካሰስና የመካረር ዓመቶችን ከመጨመር ውጭ ሌላ ምንም መርባና የሚያመጣ ለሙስሊሙ የሚያመጣው ሰላም ለሙስሊሙ የሚያመጣው አንድነት ለሙስሊሙ የሚያመጣው የጋራ ቤትነትን ምንም ነገር እንደሌለ ይሄ ሊሰመርበት ይችላል የሚለውን እነዚህ ደብዳቤዎች ነው ማለት ነው። ለሚመለከታቸው የመንግስት አካላት ማመልከቻችንን የምናቀርበው በዚህ ጉዳይ ላይ ህግ ያስከብራል የምንለው መንግስት ለመንግስት የሚመለከታቸው አካላቶች የምናስገባው በቅርቡ እንግዲህ አንደኛ ለኦሮሚያ ክልል ፕሬዚዳንት ቢሮ አስገብተናል። ለኦሮሚያ ሰላምና ጸጥታ ቢሮ አስገብተናል። ለሰላም ሚኒስቴር አስገብተናል። በዚህም ሂደት እንግዲህ የኦሮሚያ ሰላም እና ጸጥታ ቢሮ ብዙውን ጊዜ በተደጋጋሚ ይላል ለመጅሊሱ ማመልከቻዎችን እንድታቀርቡ የሚሉት ይላል። ለምን ለእኛ መንደርደሪያ እንዲሆንን፣ መነሻ እንዲሆንን ለእሱም እንድታቀርቡ የሚል ሀሳቦችን ያቀርቡልናል። ምንም እንኳን ከመጅሊሱ ፍሬ ያለው ነገር መልስ እናገኛለን ብለን ባንጠብቅም ማለት ነው የመንግስትን የስራ ፕሮሲጀሮችን ለመጠበቅ ስንል ለመጅሊሱ ማስገብተናል ማለት ነው። እነዚህ በዚህ መስፈርት ውስጥ የምታደርጉት ምርጫ ሱፍያውን ያገለለ ምርጫ፣ የአስመራጭ ቦርድ ብላችሁ ራሳቸው ያቋቋሙ ራሳቸው መራጭ ራሳቸው አስመራጭ እና ራሳቸው ተወዳዳሪ የሆናችሁ ለየዘጋጃችሁበት ያለው ምርጫ ሌላ የእናንተን የማሰቃያ ዓመቶችን ለማራዘም ሆን ብላችሁ ህዝብን የምታሰቃዩበት ህዝብን የምታስለቅሱበት ለማን የምታስለቅሱበት ዘመናችሁን ለማራዘም ካልሆነ በስተቀር እዚህ ግባ የሚባልም እርባና አይኖረውም፣ ምርጫውን ተቀባይነት አይኖረውም የሚል ይህንን ያማከለ ደብዳቤዎችን እንግዲህ ለራሱ ለኦሮሚያ መጅሊስ ማስገብተናል። ለኦሮሚያ መጅሊስ በአካል ነው የገባው፣ ለፌዴራል መጅሊስ ኢሜል ነው የተደረገው። ከዛ በተረፈ ለሰላም ሚኒስቴር ከብዙ ሺህ ፒቲሽን ጋር ነው የገባ ማለት ነው። ብዙ ሺ ፒቲሽኖች ተሰብስበዋል። የህብረተሰቡ በቃ አንደኛ ይሄ እየጠየቀ ያለው ኮሚቴ እኛን ይወክላል የሚል ማለት ነው። የኮሚቴው ግብረ ሀይሉ የሚጠይቀው እኛን ይወክላል የሚል ነው ማለት ነው። እነዚህ ነዱ ደብዳቤዎችን እንግዲህ አስገብተናል። በዚህ ሂደት ላይ ነው ያለነው። በምርጫው ዙሪያ ላይ በደምብ ያነሳቸው ነጥቦች አሉ። ያው የምርጫ ቦርዱን ራሱ መጅሊሱ አምጥቶ የሾማቸው ናቸው። እንደ ኦሮሚያ የተቋቋመው ሀይል ነው ያልገኛለው። ምናልባት እናንተ በመንግስት ደረጃ የሚሆን ለመጅሊሱ ለምርጫ ቦርድ ሊሆን ይችላል ብላችሁ እንዲያዘጋጃችሁት ወይም እንዲመርታችሁ ያስገባችሁበት እንትን አለ ወይስ ምን ታስባለ? ምናልባት በዚህ ዙሪያ ላይ ለምን ያው በዚህ በኩልም አስመራጭ ቦርድ ውስጥ እነዚህ አካላቶች ቢካተቱልን ቢካተቱልን የሚል ለመጅልሱም ይሁን ወይ ለኦሮሚያ ክልላዊ መንግስት የሚሆን በዛ ማዕቀፍ ውስጥ የሚደረግ ምርጫ ስለሆነ ማለት ነው። ለእነዚህ አካላቶች ምናልባት ይህን አናወንሴ ማድረግ እና ይህን ጥያቄ መጠየቅ ስራዎች ውስጥ ምናልባት የታሰበ ነገር ካለም እንግዲህ ቅድም እንዳልኩት ነው የቀደሙ ማመልከቻ ውስጥ ይህም የተካተቱበታል ማለት ነው አንደኛ አስመራሽ ኮሚቴውን በራሱ አብረን ማምረጥ አለብን የሚል ነው ማለት ነው። ያለሱና ጀማሱ ብያው የራሱን አስመራሽ ኮሚቴ እሱን መጠቆም አለበት፣ ያኛው አካል ብቻው ማቅረብ የለበትም ምክንያቱም ገለልተኛ ስላልሆነ ማለት ነው። እኛም ይወክሉናል የምንችም ማስገባት አለብን የሚል ነው ማለት ነው። ይህንን በማመልከቻችን አስገብተናል፣ ግን መጅሊሱ ያንን አላደረገም። በራሱ ሰዎች ነው ይሄንን እያደረገ ያለው የምርጫ ቦርዱን መርጦ ለህብረተሰቡ ያሳወቀው ማለት ነው። ለመንግስት የሚያስገባናቸው ወረቀቶች ላይ ይሄ ነው ማለት ነው። ምክንያቱም የፌዴራሉ ምርጫ ቦርድ እንደተቋቋመ ነው ሁኔታው፣ አዝማሚያውን አይተን ማመልከቻውን ያስገባ ነው ማለት ነው። ምክንያቱም ፌዴራሉ ያደረጉትን ኦሮሚያ ላይ ይደግሙታል ብለን ማለት ነው። ክልሎች ላይ የሚደግሙታል በሚል ማለት ነው። እንደዛ ያደረግነው ማለት ነው። እነሱ ምርጫውን ከማድረጋቸው በፊት ነው። አመልከቻውም ለመጅልሱ የሚያስገባ ነው፣ ለመንግስት አካላት የሚያስገባ ነው ማለት ነው። ግን ሰሜ አላገኘንም። ስለዚህ ራሳቸው በራሳቸው ነው እዛው ጉዳዩን የፈጸሙት ማለት ነው። ይሄ ደግሞ ከአሁኑ ውጤቱ ምን እንደሆነ ለማወቅ ምንም የሚያዳግት ነገር አይደለም ማለት ነው። አሁንም በምርጫውም ዙሪያ ከሆነ ያው እስከ ዛሬም ስንጨቃጭቅበት እና ስንጠይቀው የነበረው ምርጫውን በተመለከተ ለአህለሱና ወልጀማ ሱፍያው ራሱ አመራር ነው የሚመርጠው። ሰው አይመርጥለትም ሌላ አካል አንተ ሱፍያ ነና አንተ ሱፍያውን ትወክላለና ና ብሎ አይመርጥለትም። የሚል ሀሳብ ነው ይዘን የተነሳ ነው። አሁንም የምንለው በእኛ በሱፍዎች በኩልም የራሳችን ማመራር ራሳችን እንመርጣለን። እነዚህ ደግሞ በቂ የሆኑ ዑለማዎችን በቂ የሆኑ ምሁራኖችን፣ ወጣቶችን፣ ሴቶችን ስላሉ እራሳችን እንመርጣለን የሚል ነው ማለት ነው። ይህ ምርጫው ፍትሃዊ፣ ለምሳሌ ይሆናል ብለን እንኳን ብናስብ፣ ወይም ምርጫ ሂደቱ አሳታፊ ይሆናል ብለን እንኳን ብናስብ፣ ያው አሁን ይሆናል ብሎ ማሰብ ትልቅ ይችላል ግን ድንገት በተለያየ ሁነቶች በእናንተም ጥያቄ ምናልባት አሳታፊ አይነት ከተደረገ ምን ያህል ዝግጁ ናቸው እናንተ? እንግዲህ በጣም ጥሩ አሁን እንደሚታወቀው በዚህ ሁለት አመት ሁለት አመት ተኩል ውስጥ መጅሊሱን ከፌዴራል ጀምሮ እስከታች ድረስ ከተቆጣጠረበት ጊዜ ጀምሮ ይህ አልሱና ወጀማ ሱፍያው ሲውርድ ሲዋርድ ሲዋረድ እንደመጣው የሚመራ በውለማ ነው። መሪዎች አሉት። መሪ ወንበር ላይ ሲቀመጥ መሪ የሆነው ከወንበር ሲወርድ መሪነቱን የሚለቅበት ነገር አይደለም፣ ማለት ነው። ለሞቻችን ታላላቅ ለማዎች እንደ ሀጂ ሙሽራ ውስማን ያሉት አሉ። አሁንም ዛሬ ያለሱና ወጀ ማሱ ብያዋ በኦሮሚያ ደረጃ የሚመሩት እንደነሱ አይነት ለማዎች ናቸው። ሁሉም ቦታ አሉ። የሰው ችግር የለብንም ማለት ነው። የሰው ችግር የለብንም። ሁሉም ዝግጁ ነው። እንኳን መዋቅራ የሆኑ ከመዋቅር ውጭ እየመሩ ነው ያሉ ማለት ነው። እዚህ ሌላ ህብረተሰባችን ጋር በጣም የሆነ ጥሩ የሆነ ግንኙነት ነው ኮሚቴውና ህብረተሰቡ ያለው ማለት ነው። ኮሚቴው ከዚህ አንደኛ ኮሚቴው በየዞን ደረጃ የራሱን ኮሚቴዎችን አዋቅሯ ወደ ታች መዋቃዎችን እያወረደ ነው። ምክንያቱም ከዚህ በፊት በኦሮሚያ ዞን ደረጃ የኦሮሚያ አነሱና ወንጭ ማሱፍያ ማህበር የሚባል አለ። ይሄ ማህበር አሁንም ስራ ውስጥ ነው ያለው እየሰራ ነው ማህበሩ። በሁሉም ዞኖች ውስጥ አንዳንድ የመንግስት መዋቅሮች ላይ በመጅሊሱ ጫና አንቀበላችሁም የሚል ነገር ቢኖር ያ አካል አልቀበልም ቢለውም ይሄኛው አካል የራሱ ህዝቦች የሚከተሉት ማህበረሰቦች ህዝቦች ስላሉ እየመሩ ነው እየተመሩ ነው። በዚህ ሂደት ላይ ነው ያለው። ህዝባችን ሬዲ ነው እንደተደራጀ ነው ያለው ማለት ይቻላል ማለት ነው። ለዚህ ህብረተሰቡን በዚህ ላይ ከዚህ በየዞኑ ያሉት አመራሮችም ሆኖ ከዚህ ከክልሉ ግብረ ኃይል የሚሰጠው ትዕዛዝም ሬዲ ነው ለመቀበል ማለት ነው። በዚህ ለምንም አይነት ችግር የለም ማለት ነው። ዋናው ትልቁ ችግር ምርጫው ምን ያህል ፍትሐዊ ነው፣ ተአማኒነት አለው የሚለው ነው ማለት ነው። ምክንያቱም ኢቨን እኮ ትንሽ የተባለችን የምርጫ መስፈርት እንኳን ያሟላ አለ ማለት ነው። አሁን መስፈርቶቹን እንኳን ቢያሟላ አንድ ነገር ነው አሁን ከጅምሩ ራሱ መሰረቱ እየተበላሸ ስለሆነ አፈጻጸሙ ምን ይሆናል የሚለው በስጋት ደረጃ ያስቀምጥ በዚህ ሂደት እየሄደ ያለ ምርጫ ዋና ውጤቱ ላይ ስደስ ሌላ የስቃይ ዘመኖችን ከማራዘም ውጭ፣ የዋህብያን የማሰቃየት ዘመን ከማራዘም ውጭ፣ የህብረተሰባችንን ስቃይ ደግሞ ከማራዘም ውጭ ሌላ ምንም የሚጨምረው ነገር የለም ብለን ለመንግስት ማሳውቀናል ማለት ነው። በጣም ምናልባት ያው ባለስራቸው ሀሳብ የቀረበ የሚሉት ካለ ለማህበረሰቡ የሚያስተላልፉት መልእክት ነው ምክንያቱም ቀጣይ ያሉት ሂደቶችም እንደመኖራቸው መጠን እየሄዳችኋቸው ያለው እንቅስቃሴዎች እንዳሉ ሁሉ የተለያዩ መልእክቶች ካሉ የሚጨምሩት ነገር ካለ እንትን ብለን በዚሁ እንትን በዚህ አጋጣሚ ላስተላልፍ የምፈልገው እንግዲህ አላህ ሁሉን ነገር ያያል አላህ ሁሉን ነገር ያውቃል ስለዚህ ህዝባችን በዚህ ላይ አንደኛ ሰብር ማድረግ አለበት በሰብሉ ላይ መስራት አለበት። መንግስት ድርሻ ምናልባት ይሄ ምርጫ እንደ ሀገር ያው የሚያበረክተው አስተዋጽኦ ይኖራል። ከሰላም አኳያ ከአንድ ዓመት አኳያ የሚያበረክተው አስተዋጽኦ እንደመኖሩ መጠን እንደው የመንግስት ድርሻ ምን ሊሆን ይገባል? መንግስት የሚያስተላልፍበት መልእክት ካለ መንግስት ብዙ ጉዳዮችን መስተካከል ይችላል ብዬ አስባለሁ። ከዛም ግን... በጣም ጥሩ ነው ያስታወስከኝ። በመጀመሪያ ደረጃ በዚህ አጋጣሚ በቀጥታ ለክቡር ጠቅላይ ሚኒስትር አብይ አህመድ ማስተላልፈው መልእክት አለ። እንግዲህ ወደ ስልጣን በመጡበት ዘመን ሁላችንም የምናውቀው ነው። በዚህ በትልልቁ ሁለቱ ትልልቅ ሃይማኖቶች ውስጥ ያሉትን ልዩነቶች ለመቅረፍና ወደ አንድነት ለማምጣት የሄዱበት ረዥም መንገድ እጅግ በጣም የሚያስመሰግን ነው። ግን ምንድን ነው ያ ሁሉ ልፋታቸው በዚህ በመጅሊሱ በኩል ከንቱ ሆኖ ቀርተዋል ማለት ነው። ይሄ ከንቱ ሆኖ ቀርተዋል። አሁን ሙሉ በሙሉ እሳቸው ያን ያስቀመጡት አቅጣጫ አለ። ሀምሳ ሀምሳ በሚለው የጋራ ቤታቸው አመለካከታቸውን የተለያየ ሆኖ መጅሊሱን በጋራ መምራት ትችላላችሁ የሚል ሀሳብ ምክረ ሀሳብ በሳቸው በሰጡበት መስገድ የሄደው ሙሉ በሙሉ ፈርሷል። አሁን የለም፣ መጅሊሱ ከፌዴራል ጀምሮ እስከ ቀበሌ ድረስ በአንድ አካል የተቋቋመ ነው ማለት ነው። ይሄ ቡድን ይሄንን አመራሩን ጠቅላላ ከመጅሊሱ አባረው፣ ብቻ በዛ አልቆመም ማለት ነው። ከሀድራው ላይ ከመድረሳው ላይ ከመስጊዱ ላይ እያባረረ ነው ያለ፣ መንግስት ባለበት ሀገር ላይ ማለት ነው። ያ ብቻ ሳይሆን አንዳንድ ቦታ ላይ እጅግ በጣም በሚያሳፍሩ ሁኔታ መስጊዶች በሚዘረፉበት ሰዓት ሰዎች በመስጊድ ውስጥ ደማቸው በሚፈስበት ሰዓት ከታች ያሉት የጸጥታ ኃይሎች ቆሞ የሚያጅበት ቦታ ሁሉ አለ ማለት በጣም ያ ብቻ ሳይሆን አንዳንድ ላይ ደግሞ ራሱ የጸጥታ ኃይሉ በታች ያለው መዋቅር ታስረክባለ ታስረክባታለ ብሎ ዝቶ የባለቤት ሆኖ ይህን ነገር እስከ ማስፈጸም ድረስ ሄዱ። እኔ በዚህ አጋጣሚ ለመንግስት ማስተላለፍ የምፈልገው ከምንም በላይ መንግስት ህዝብ ሲኖር ነው መንግስት መሆን የሚችለው ህዝብ ሰላም ሲሆን ነው። የመንግስት ትልቁ ስራው የህዝብ ደህንነት ጠብቆ ህዝብን ሰላም ወጥቶ እንዲገባ ማድረግ ነው ማለት ነው። ይሄ እየሆነ አይደለም። መስጊዶች የሁከትና የረብሻ የብጥብጥ ቦታ እየሆነ የሽብር ቦታ እየሆነ ስለዚህ፣ እያንዳንዱ ዜጋ በሰላም ወጥቶ እንዲገባ መንግስት የራሱን ሚና መጫወት እስካለበት ድረስ ግዳጅም ደሞ ስላለበት ማለት ነው። በዚህ ጉዳይ ላይ በተለይ በተለይ ከታች ያሉት የመንግስት መዋቅሮች ህገ መንግስቱ ላይ ያለው የዜጎችን መብት ማክበር ህገ መንግስቱ ላይ ያለው ሁሉም ሰው በፈለገው ሃይማኖት ላይ የህገ መንግስታችን አንቀጽ ሃያ ሰባት በግልጽ አስቀምጦታል። ከቁጥር አንድ እስከ ሶስት ማለት ነው። ማንም ሰው በግሩፕ ለብቻው በሃይማኖት ተደራጅቶ ሃይማኖቱ ማስጌጥ ይችላል የሚል ማለት ነው። ይህ ግን አሁን እየሆነ አይደለም። አንዳንድ ቦታ ላይ ህጉና ህገ መንግስቱ እየተናደና እየተጨፈለቀ ያለው የህገ መንግስታዊ ጥሰት ሁሉ እየተደረገ ያለው ታች ባለ በፀጥታ መዋቅርም ጭምር ነው ማለት ነው። ይህንን መንግስት ለሀገር ሰላም ሲል በዚህ ጉዳይ ላይ ትኩረት ሰጥቶ ለአንዴና ለመጨረሻ ጊዜ እልባት የማይሰጠው ከሆነ ወደማንወጣበት ችግር መግባታችን የማይቀር ነው ወደማንወጣበት ችግር መግባታችን የማይቀባል ነው። እያየን ነው። ብዙ ሀገሮች ላይ አለም ላይ ማለት ነው። ብዙ ሀገሮች አለም ላይ እንደዚህ ነገሮችን በጣም አቅልለው አይተውት ነው መጨረሻ ላይ መፍታት የማይችሉበት ደረጃ ላይ የደረሱት ማለት ነው። አሁን እየሄደ ያለው ነገርም ይሄ ነው። ለዚህ በዚህ አጋጣሚ እኔ ለመንግስት አካል ሁሉም ከቀበሌ ጀምሮ እስከ ፌዴራል ላሉት ጭምር እኔ አደራም ነው። መንግስት ለአንዱ አባት ሆኖ ለአንዱ እንጀራ አባት የሚሆንበት ምንም አይነት ምክንያት የለም ማለት ነው። የህግ ግራውንድ የለም ማለት ነው። መንግስት ህብረተሰቡ በእኩል ሁኔታ ላይ፣ ምዕመኑን በእኩል ሁኔታ ላይ ማስተናገድ አለበት ማለት ነው። አንድ የመንግስት አካል ቆሞ አንዱ አንዱን ከመስጊድ አባረው አንዱ በሚገባበት ሰዓት ይሄ አንደኛ ከህግ አንጻርም ከሞራል አንጻርም ከህሊና አንጻርም ያስጠይቃል ማለት ነው። በዚህ መንግስት ሁሉንም ነገር ለአገሪቷ ሰላም ስል ለህዝቦች አይደነት ስል ይህንን ጉዳይ ስራዬ ብሎ ገብቶበት ሊያስተካከል ይገባል የሚል መልእክት አለኝ ማለት ነው። ከምርጫው ዙሪያ እራሱ መንግስት ማስታፈል የሚገባው ነገር አይኖርም? አዎ፣ ይኖራል። አንደኛ ይህንን ጉዳይ የሚከታተል የራሱ ዲፓርትመንት መንግስት አለው። በሰላም ሚኒስቴር ትልቁ ስራው አንድ ዴስክ አለው፣ የሃይማኖት ዴስክ ማለት ነው ሃይማኖት ሃይማኖታዊ ክንውኖችን ሃይማኖታዊ ፕሮሲጀሮችን በዚህ ስራዎችን የሚሰራ ክፍል አለው ማለት ነው። ይሄ አካሄድ እኛ አስገብተናል። አሁንም መንግስት ይህን ነገር ልክ አደለም ብሎ ምክር ሀሳብ ከመስጠት ጀምሮ አቅጣጫ ከመስጠት ጀምሮ ሊሄድበት ይገባል። ይህም በትክክል እኛ በማመለከቻም ጭምር መንግስት በጉዳዩ ላይ ገብቶ እየሄዳችሁበት ያለው መንገድ ልክ አይደለም፣ እየሄዳችሁበት ያላችሁት መንገድ አንዱን ጥሎ አንዱን ይዞ መሄድ ነው። ይሄ ደግሞ ለሀገሪቷ ሰላም ለሀገሪቷ አብሮነት ችግር የሚፈጥር ነው። ስለዚህ ይሄንን አስተካክሉ በሉ፣ ግቡበትና አስተካክሉ፣ ምክር ሀሳብ ስጧቸው ብለን እንጠን ብለን ይሄ ደግሞ ከመንግስት የሚጠበቃል ማለት ነው። ምክንያቱም የሀገሪቱን ደህንነት መጠበቅ የመንግስት ድርሻ ነው። ይሄ ምርጫ ነገ ተደርጓል ተብሎ ሌላ ብጥብጥ የሚመጣ ከሆነ ያንን ብጥብጥ ለማስቆም ሌላ ሀይል ሌላ ወጪ ሌላ ስንት ነገር ነው የሚባክነው ማለት ነው። ስለዚህ ከአሁኑ ከጅምሩ መንግስት ነገሮችን ሁሉ ለማስተካከል ጥረት ማድረግ አለበት የሚል እኛ በማመልከቻ እንጠይቀናል ደግመንም ደግመንም እንጠይቃለን ማለት ነው። በወቅታዊ ጉዳይ ላይ ከወንድም ሰይፉ አሊ ጋር በኦሮሚያ ክልል በተለይም የኦሮሚያ ክልል ታስክፎርስ ወይንም ግብረ ኃይል የተባለው አካል እየሰራቸው የነበሩ ስራዎች እንዲሁም አሁን እየሄደባቸው ያሉትንም እንዲሁም ከምርጫ ጋር በተያያዘ በወቅታዊ ጉዳዮች ዙሪያ በጥቅሉ ያደረግነው አጭር ቆይታ ለዛሬው ይህንን ይመስል ነበር። በሌሎች የሚዛን ወቅታዊ ፕሮግራሞች እስክንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ።